የኢትዮጵያ ሀገራዊ ምክክር ኮሚሽን 11 ክልሎችና ሁለቱን ከተማ መስተዳድሮች ጨምሮ ዛሬ የጀመረው የፌዴራል ተቋማት አጀንዳ ማሰባሰብ ምዕራፍ 14ኛ መድረኩ ነው። በዚህም ከ1120 ቀበሌዎች የተሰበሰቡ 13 የአጀንዳ ሰነዶችን የማሰባሰብ በሀገር አቀፍ ደረጃ ተሳታፊዎችን የመለየት ስራ ተጠናቋል። በዛሬው ዕለትም ከ38 ተቋማት የተውጣጡ ከ850 በላይ የፌዴራል ተቋማትና ማህበራት ተወካዮች የሚሳተፉበት የፌዴራል አጀንዳ ማሰባሰብ ምክክር ምዕራፍ ተጀምሯል። ከዛሬ ከሰዓት በኋላ ጀምረው እስከ እሁድ ጠዋት ድረስ ሀገራዊ ፋይዳ ያላቸውን ላለመግባባት ምክንያት የሆኑትን መሰረታዊ የሆኑ አጀንዳዎች የመሰሏቸውን በሙሉ ተነጋግረው ይዘዋቸው የመጣትንም አጀንዳዎችን ጭምር በጋራ ከተወያዩባቸው በኋላ እሁድ ጠዋት ላይ ለኢትዮጵያ ሀገራዊ ምክክር ኮሚሽን የሚያስረክቡበት ሂደት ነው ያለው። በጋራ የሀሳብ መዋጮ ተዋቀረ፣ ላለፉት ችግሮች መፍትሄ ሊያመጣ የሚመክርና በሀገራዊ የመግባባት አምድ የጸና የሰላም ጎጆ እንዲቀለስ ባለ ድርሻዎች በቦታው ተገኝተዋል። አባቶቻችን ሲናገሩ የገደለው ባልሽ የሞተው ወንድምሽ አዘንሽ ቅጣጣ ከቤትም አልወጣ ነው። አሁን የምንገዳደለው ራሳችን። ሌላ ሰው መጥቶ አልገደለን፣ ሌላ ሰው መጥቶ አላሳደደን፣ ሌላ ሰው መጥቶ አላፈናቀለን ሌላ ሰው መጥቶ የተለያየ ነገር አላረገብንም። እዚው ነው። የሚስተካከለውን ነገር በምክር በውይይት ብናረግ የተሻለ ይሆናል ነው። ፌዴራል ደረጃ እየተሳተፍን ነው። በበኩላችን የራሳችን አጀንዳ አለን። ዋናው ነገር ግን ምንድን ነው? አጀንዳችን የሚመነጨው የዚህ አገር ችግሮች ምንድን ናቸው? ምን ላይ ነው የማንግባባው? ምን ላይ ነው የተግባባ ነው ተግባባንባቸውን ነገሮች ማክሲማይዝ ማድረግ ወይም ደግሞ ማሳደግ፣ ያልተግባባንባቸውን ነገሮች ደግሞ ተወያይተን መፍትሄ ማስቀመጥ ለዚህ ነበር እና እዚህ የመጣ ነው። በዚህ ረገድ እንግዲህ እየተወያየን ነው። በዚህ መድረክም በንግግር ሳይፈቱ የቁርሾና አለመግባባት ምክንያቶች ሆነው የዘለቁ የሀገር ችግሮችን የሚፈቱ ሀሳቦች ከተሳታፊዎች እንዲዋጡ ይጠበቃል። እንደ ዜጋም ያ አጀንዳ ያገባናል፣ ይመለከተናል፣ የራሳችን ነው መፍትሄው ይሄ ነው ብለን ወደ መፍትሄ አቅጣጫ ለመሄድ የሚያስችልን ለነገይቱ ኢትዮጵያ የሚያግባባን መሰረት ልጥል የሚያስችል ስለሆነ በዚህ የሀገራዊ ምክክር ኮሚሽን ስብሰባ ላይ ወይም ደግሞ ምክክር ላይ ንቁ ተሳትፎ አድርገን የጋራ አቋም ይዘን ለመምጣት ነው፣ ለማስቀመጥ ነው፣ እዚህ የተገኘ ነው ማለት ይቻላል። ድርሻችን እጅግ ከፍተኛ ነው። በመነጋገር ለወደፊቱ እነዚህም በጋራ ምን መንገድ ብንከተል ነው ለሁላችንም የሚሆነው የምለውን የምንወያይበት መድረክ ነው የሚሆነው። በዚህ ረገድ እንግዲህ ከዚህ በፊትም በነበሩት መድረኮች እንደዚሁ በምንወያይበት ጊዜ ጥሩ መግባባት ነበረ እና ስለዚህ እኛም በበኩላችን ይህንን የሚረዳ አጀንዳ እናዋጣለን ብለን እናስባለን። አዘጋጅተናል ሀገርን ለማጽናት ሲመከር ለህመማም ፈውስ ሲፈለግ ቀዳሚው ተግባር መሆን ያለበት ወሳኝ የሆኑ አጀንዳዎችን ማስቀመጥ ቅድሚያ ሊሆን ይገባል። ይህ ሲሆን በራስ ስህተት የተፈጠረን አለመግባባት፣ የችግር ሰንኮፍ ለመንቀል የብዙሀንን ውክልና የያዙ ተወካዮች ውጤታማ መሆን ይችላሉ። እናም ያነጋገርናቸው ተሳታፊዎች ተሳታፊዎች በዛ ልክ መዘጋጀት የግድ እንደሚል አጫውተውናል። ምናረኩላት ብለው የቆጩ ወጣቶች ሀሳቦችን ነው ይዘን የመጣነው አጀንዳዎችንና በተለይ ሀገራችን ለምታደርገው ዘላቂ ሰላም ላይ የበኩላችንን አሻራ እንጥላለን። በተያያዘው የውይይት የምክክር የንግግር ከሄደ እኔ በእርግጠኛነት ምለው ያለው ችግር በሩቅ ጊዜ ሳይሆን በቅርብ ጊዜ ይመለሳል። መችም ሌላ ሰው አልመጣም። እኛ ኢትዮጵያውያን ነን እኮ። ዛሬ ጀምሮ ለቀጣይ ሶስት ቀናት በሚዘልቀው የፌዴራል ተቋማት አጀንዳ ማሰባሰብ መርሃግብር የበርካታ ተቋማት ተወካዮችም እየተሳተፉ ነው። እንግዲህ ለሁሉም ወሳኞቹ የኢትዮጵያ ህዝቦች ናቸው። አሁን እንዳልኩ በነህ በአስራ አንድ ክልሎችና በሁለት ከተማ መስተዳደሮቻችን ውስጥ ያሉ ህዝቦቻችን ወስነዋል። ዛሬ እንደምታየው የፌዴራል ተወካዮቻችን እዚሁ በቁርጠኝነት መጥተዋል። ስለዚህ ሌሎቹም እነሱን ተከትለው ወደዚህ መድረክ ይመጣሉ የሚል ተስፋ ነው ያለኝ።